ተጀመረ፣ ተጀመረ 20 30። አምሮ ቢሻል በጣም አምሮ ቢያን ተም እንደዛው ቆንጆ ሆነን የመጣ ነው ዛሬ ለ20 30ዎች የሚወዷቸውን አሪፍ አሪፍ ፕሮግራሞች ይዘንላቸዋል። አዎ መተናል። እንግዲህ 20 30 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። አዎ እንደተለመደው እንግዲህ መዝናኛውም ቁም ነገሩም ሁሉንም አንድ ላይ አድርገን ለእናንተ ይዘንላችሁ መተናል። አብረናችሁ የምንሆነው ደግሞ እኔ ደህና ዋቅቶላ ጌታውን አሰፋ ከመላው የ20 30 ፕሮግራም አዘጋጆች ጋር ነው። አብረን እንቆይ ሀያ ሰላሳን እያያችሁ ነው የምትገኙት። እንግዲህ ከዛሬው እንግዳችን ጋር ተመልሻለው። ከቅርብ ጊዜ ወዲህ ወደ ሀገራችን የመጡ የቨርቹዋል ጌሞች ወደ ቁማርነት እየተቀየሩ የብዙ ወጣቶችን ሕይወት እያበላሹ እንዳሉ እየተነገረ ነው የሚገኘው። በዚህ ምክንያት ቤተሰባቸው የተበተነ፣ ራሳቸው ላይ ጉዳት አድርሰው ያጣናቸው ብዙ ወጣቶች እንዳሉ ነው የሚነገረው እና ዛሬ ያለው እዚህ የመጣው እንግዳ በዚህ ችግር ውስጥ ቆይቶ ተጎድቶ ብዙ ችግሮችን አሳልፎ ሌሎች ወጣቶች እሱ ያሳልፈውን ችግር እንዳያሳልፉ እየመከረ የሚገኝ ወጣት ነው። እስቲ ከሱ ምን እንዳጋጠመው እንሰማለን። ከዛ ደግሞ ከዚህ ችግር መውጣት ይቻላል አይቻልም የሚለውን ከባለሙያዎች እንሰማለን። እያሱ ከተማ እዚህ ነው። እያሱ ወይ፣ ደህና ነህ? ሰላም፣ እንኳን ደህና መጣ። ብዙ ትሰራለህ። በቃ ባካችሁ እንደዚህ አይነት የኦንላይን ጌም አቁሙ እያልክ በጣም ነው የምትወተውተው። ምንድን ነው እንደዛ እንድትል የሚያደርግህ ነገር? ያው እንደዛ እንድል የሚያደርገኝ ነገር ያው ራሴም ካጣሁት አጠገቤም ዙሬም ካሉ ጓደኞቼ ብዙ ነገር ስላጡ በቨርቹዋል ጌም በሲስተም ጌም ምክንያት እና በጣም ብዙ ነገር ነጥቆናል ከምለ በላይ ላባችንን ድካማችንን ደክመን የምናመጣው ገንዘብን እንዳናከብር አድርጎናል። እና ያው አሁን ደግሞ አብዛኛው በጣም አብዛኛው ወጣት የዚህ ሱስ ተጠቂ ሆኗል። በጣም ከመለ በላይ ከእኔም ጓደኞች አብዛኞቹ ጓደኞች ሙሉ በሚባል ደረጃ እሱን ሳይጫወቱ እንዳያድሩ የሆነ በቃ ኦቨር ኦቨር ተጠቂ ሆነዋሉ የእሱ ሱስ እያየው ነበር። የምትሰራቸው ቪዲዮዎች በጣም በምሬት ነው የምትሰራቸው ባካችሁ እያልክ በቃ የሚመለከተው አካልም ቢሆን ይደግፈን እያልክ ይህን ከዚህ ነገር እንድንወጣ አድኑን እያልክ ነው የምትሰራው። እና ኮመንቶቹን ሳይ ምን ያህል ከባድ እንደሆነ የገባኝ ይበልጥ በዛ ነው ኮመንት ላይ የሚጻፉት ነገሮች። አሁን አንድ ያየሁት ለበዓል፣ ለእናቴ የምልከውን ተጫውቼበት ተበልቼ እናቴን እንኳን አደረሰሽ ማለት ፈርቺ ቁጭ ብያለው፣ የሚል ኮመንት አየው። አንዱ ከቤተሰብ የተጣለች ከቤት ወጥቻለሁ ይላል፣ አንዱ ሌላ ነገር ይላል። እና አንተ ደግሞ የሰራኸው አለ። ሌላ ራሱን ያጠፋ ጓደኛ አለ። ከአባቱ ጋር ነው የሚሰራው ሱቅ እና በቃ አባትዬው ደክመዋል፣ ምናምን ለልጅየው ሱቁን አስረክቦታል። ይሄ ቁማር ውስጥ ገባ፣ ከዛ እቁብ ወስዶ አባቱም ከዛ በፊት የጀመረው ቁብ ነው። አባቱ ያስጀመረው ቁብ ነው። እሱ ቀጥሎበት ወስዶ በአንድ ሌሊት ነው የጨረሰው። በአንድ ሌሊት ሁለት መቶ ምናምን ሺ ተበላ፣ እዛው ራሱን አጠፋ። በ7 ወር ውስጥ 500 ሺ ብር ነው ያጣኸው አንተ? ከዛ በላይ ከዛ በላይ አዎ። ማለት ከየት መጣ ብሩ መጀመሪያ? እኔ ሹፍርና ነው የምሰራው? እሺ ሹፍርና ቢያንስ ሶስት አመት ሰርቻለሁ፣ እና ለትንሽ ጊዜ እረፍት እረፍት ስለ ያው ከባለቤቱ ጋር በትንሽ ነገር ተኮራርፈን ባቁምኩበት ስራ ባቁምኩበት ሳት ነው ከጓደኞች ጋር በሙሉ ሳት፣ ይሄን ቨርቹዋል ጌቢ ለመድኩት። ውሎ አጠገብ ባሉ ሰዎች ይወሰናል። ሲጫወቱ አየው፣ እኔም ቀስ በቀስ በቀን ሁለት መቶ ሶስት መቶ እያልኩ ገባሁ። ሶስት አመት የለፈውትን ብር ያው ሰባት ወር ራሱ አላቆየሁትም። ወዴው ነው በቃ ከምልህ በላይ በልህ በልህ፣ ያጣሁትን ብር እያሰብኩ እየተናደርኩ ከራሴን ብር አልፎ ወደ ብድር ሂጂ፣ ወደ ሰው ብድር ብዙ ገንዘብ አጥቻለሁ። ከእኔ በላይም ያጡ ሰዎች አሉ። እኔ እንደው ትዳር የለኝም ምን የለኝም። ትዳር ያላቸው ሰዎች አሉ፣ ትዳራቸውን እስከ መፍታት እንዲሁ በሰፈር ደረጃ ነው መነግረህ፣ ሌላ ቦታ ሳልሄድ በዚህ ቨርቹዋል ጌም ምክንያት ብዙ ነገራቸውን ያጡ ሰዎች አሉ፣ በጣም ብዙ ነገራቸውን። ለመጀመሪያ የጀመርክበትን ቀን ታስታውሰዋለህ? በምን አይነት መንገድ እንደጀመርክ? አረ በጣም አስታውሰዋለሁ። ሰፈር ውስጥ ሰፈር ውስጥ ድድ ማስጫ ማለት ጀማ የሚቀመጡ ልጆች አሉ እዛ በቃ ወደ 11 ሰዓት አመሻሽ የለም፣ በቃ ቤት ተኝቼ ምናምን ድብር ትለኝኝ ስራ የለም ምናምን ወጣሁኝ። ከዛ ልጆች እንዳለ ይጫወታሉ 300 ብር አስገብቼ 2000 ያደረኩት ምናም ምናም ሲሉ እኔም ምንድን ነው የሚሉት ምናምን ብዬ ኪስ ውስጥ 300 ብር ነበር፣ ወደ ቴሌ ብር አስላኳቸው መጫወት ጀመርኩኝ። መጀመሪያ ቀን አልሰጠኝም፣ ተበላው፣ ሙሉን ተበለው ከዛ በሁለተኛም ቀን እንዲህ በቃ ስለ ያቺ ሦስት መቶ ብር ለምን አጣው መመለስ አለባት በሚል ሌላ አስገባው ሰጠኝ። የሚገርም ነገር ቨርቹዋል ጌም ማለት በጣም የሚገርም ነገር፣ ሲሰጥ ከዛ በላይ እንደሚቀበል ያቀል አንድ ሺህ ብር ሰጠ ማለት ሁለት ሺህ ብር እንደሚቀበል ያቀል። ይሄ ሲስተም ነው። አንተም አታቆምማ፣ አንተም አታቆምም። በቃ የሚሰጠ ነው የሚመስልህ እየሰጠ እያብላላ ምናምን። በቃ ከሚገርም ልምድ አደረኩት፣ ፕሮግራም አደረኩት። ያቺ ማታ ማታ ከ11 ሰዓት በኋላ ካልተጫወትኩ በጣም ትልቅ ዲፕሬሽን ውስጥ መግባት ምናምን ጀመርኩኝ። ያን ቀን በቀን ልምድ ያደረኩት በቀን ሦስት መቶ ብር ስበላ የምናደደው ልጅ 3000 ብር ስበላ ምንም ሳይመስለኝ እየመጣ ጀመር ማለት ነው። እኔ የምመክራቸው ልጆች አሁን ደግሞ ይህ ሁሉ ብር አትበላ እያሉ እነሱ ለእኔ እየመከሩ መጡ ምናምን እንዲህ እያለ ተቀማጭ ስራ ስሰራ ተቀማጭ ያረኩትን ገንዘብ ከሱ አልፎ እቁብ መጠለው ገንዘብ ነበር። እሱን ተቀብዬ በውራቶች ነው የምልህ ዓመታት የሰራሁትን ገንዘብ በውራቶች እንዲህ እንዲህ እያልኩኝ ያጠሁትን ገንዘብ እየተናደርኩ በለ እያጠፈው እያጠፋሁ እያጠፋሁ መጨረሻ ያው ወደ ብድር የሚሄድ እኮ ሰውን። የሚገርም ነገር ከአንተም ወደ ሰው ማስቀየም ትገባለህ። ወደ ብድር እንትን በጣም እልህ ያስይዘሃል፣ ሞኝ ያደርግሃል። ዛሬ አምሳ ሺህ ብታጣ ነገ ሌላ አምሳ ሺህ ታጣ፣ ያቺን አምሳ ሺህ ለማስመለስ ትልቁ ስህተት። የሰው ልጅ የሚሳሳተው ደግሞ ቨርቹዋል ጌም ላይ እሱ ነው ያጣሁን አምነ መቀበል የመሰለ ነገር የለም በቃ ይሄን አጥቻለሁ ልተወው፣ አለቀ ከዚህ በላይ ሊጫወትብኝ አይገባም። ይሄ ትልቅ በቃ ትልቅነት ነው። እስቲ በተጫወትክበት ጊዜ ውስጥ ትልቅ ብር ያገኘው ስንት ነው? ትልቅ ብር እስከ መቶ ሺህ ብር አግኝቻለሁ። መቶ ሺህ ብር አግኝታ ምን አረክበት? ምንም ነው፣ ምንም አላረኩበትም። የምትጫወተው የሆነ ነገር አግኝቶ ለመቀየር እያሰብክ አይደለም የምትጫወተው ለምን እንደሆነ አይገባም። ለማስመለስ እኔ አሁን የምጫወተው ለማስመለስ ነበር፣ ያጣሁትን ገንዘብ ለማስመለስ ነው። ግን ትንሽ ገንዘብ ስበላ ራሱ ያጣሁት ገንዘብ ላይ አይደለም። ከተው አዎ፣ መልሰህ ድጋሚ? ይጫወትበታለሁ። ካልተጫወትኩበት እራሱ የሆነ መጥፎ መጥፎ ነገር የለም። ይሄ የማይጠቅሙ ነገሮች ገባ ለፍት ያመጣው ገንዘብ አይመስልህም እዛ ጋር ሲገባ፣ አምስት መቶ ሺህ ብር ተበልተህ አስር ሺህ ብር ስበላ ትዘላለህ። ትልቁ ጅልነት። በጣም የሚገርምህ ሲስተም ጌም ላይ ቀደስ ይልሃል። ህይወቱ የተቀየረ ሰው ታውቃለህ? በዚህ ማለት በዚህ ጌም በዚህ ጨዋታ ወደ ታች። እሺ፣ በአንድ ጊዜ ሙሉ ብዙ የተበላኸውስ መቼ ነው? በአንድ ቀን አመን ካለመን ከእግዚአብሔርን እስከ 130 ሺህ ብር አጥቻለሁ። ትራንዛክሽን አውጥቼ አሳይሃለሁ። ኧረ ችግር የለውም አምናለሁ። የዕቁብ ብር ነው የተቀበልኩት፣ በአንድ ቀን ነው። አቫተር የሚባል ጌም አለ ገባው። በትንሽ ብር ነው የጀመርኩት፣ እየንትን እያለኝ እልውስ ገባው። ከንግድ ባንክ ወደ ቴሌ ብር ነው ቀጥታ የምታደረገው፣ እዛው ሲስተም ላይ ነው። ታረጋለህ፣ ታጣለህ፣ ታጣለህ ጠዋት ስትነሳ ይገባል። በቃ ይህን ብር ለማምጣት አንድ አመት ከዛ በላይም ለፍቼ ሊሆን ይችላል። ይህን ብር ለማጣት ግን ሶሳት አልፈጀብኝም። የሚገርም ነገር ደግሞ እንትናቸው ሰባ አምስት ሺህ ነው የምታወጠው በቀን እናሊሚት አለ። አምስት መቶ ሺህ ብር ብበላ ሰባ አምስት ሺህዋን ታውጣታለህ። የቀረችው ውስዋስ እዛው ሳትወጣው ላሳድጋት ተጨርሷል። እናንተ እንዴት ነው መቶ ምናምን ሺህ በአንድ ቀን የተበላው? 75 ሺህ ሊሚት ካለው ስታወጣ ነው። 75 ስታስገባ ለምን? ትሪሊዮናት ሲስተም ነው ማስገባት ይቻላል፣ ማስወጣ። ገንዘብ ግን የምታወጣው 75 ሺህ ብቻ ነው። የቀረውን ትበላለህ። ገባህ አይደለ? እዛ ውስጥ ብር ሲቆም አንተ ሱሰኛ ነህ። ዋናው አለህ ነው የሚባለው ግን አድሮ ማውጣት ትችላለህ። ሰባ አምስት ሺህ ነው ግን መልሰም በንጋታው ሰባ አምስት ሺህ ነው እየከፋፈልክ ነው አንተ። ግን ሱሰኛ ና የቁማር ሱሰኛ አይደለ ብሩ እዚያ አገር ቁጭ ብሎ ያስችላል አያስችልም። ትጫወታለህ። ከተበላህ በኋላ አቆምክ ወይንስ ቀጠልክ? እኔ ቁማሩ ነው ያቆመኝ። ቁማሩ አቆመኝ። ቁማሩ አቆመኝ። ስለ መጀመሪያ የራስን ብር ትበላለህ ከዛ ቤተሰብ ልታስቸግር ትችላለህ። ከዛ ከጓደኞች እኔ ስሰራ የሚያውቁኝ ሰዎች አሉ። ሹፍርና ላይ ስሰራ ጎበዝ እንደሆንኩ እቁብ እንደምጥል ተቀማጭ እንደማስቀመጥ የሚያውቁ ሰዎች ገባ አይደለ? ብድር ስላቸው በዛ ነው የሚገምቱ ይሰጡኛል። ከነሱ ተበድር የተበለው፣ አሁን ከማን ጠይቃለሁ? ጨርሻለሁ አይደለ? ቁማሩ አቁሞኛል። አሁንም ግን ማለት ከባድ ሱስ ነው። ብዙ ወጣቶች አሁን መተው ይፈልጋሉ ግን መውጫ መንገዱን አጥተውታል። በጣም ከባድ ከመለበል ለቤተሰብህ፣ ሶስተኛ ልጅ ነህ፣ ሶስተኛ ልጅ ነህ፣ ከአንተ በታችም ታናሽ አለ። ምንድን ነው የሚሉት ቤተሰቦች? በዚህ ጉዳይ ላይ ከአንተ ጋር አውርተህ ታውቃለህ? እነሱ ያላቸው ስሜት ምንድን ነው? እንትን ነው የሚገርም ነገር እንድትቀያየር ያደርግሃል። የፀባይ መቀየር የለም ምንም ሳያደረጉ ቤተሰብህ ላይ ራሱ እስከ ማኩረፍ ከሰው ጋር ትክክለኛ እንትን እንዳይኖርህ ግንኙነት እንዳይኖርህ፣ ብስጩ በቃ ያጣኸውን ነገር እያሰብክ ሰላም ስትባል ራሱ ሰውን ሰላም አለ ማለት ይህ ሁሉም ጋር ያለ ነገር ነው። ከቤተሰብ ጋር ራሱ ልክ እንዳሉን ያደረገኝ ነገር ነው። ሙሉ ነገርህን ያበላሸዋል። በቃ መስመርህን ይቀይሯል። ያቃሉ እንደዚህ እንደምትጫወት ኑ የሆነ ሰዓት በቃ ገባቸው። እሺ የሆነ ሰዓት ታናሽ ወንድሜም ነገራቸው። በቃ እንደዚህ ጀምሯል እንደዚህ ግን እንደገፋው ያውቁ እና ምንድን ነው የሚሉ ማለት ሲሰሙ፣ ምንም አላሉህም? ወይም ታናሽ ወንድምህም ተው ብሎ የመከረ ተው ያለ ቤተሰብ ዘመድ የለም ብሎኛል። በቃ ከረፈደ በኋላ ነው። እኔ ጋር ያሉ ጓደኞች ደግሞ ለመቶ ሀሳብ የላቸውም። የተበላሁትን ብር መቼ ነው ማስመልሰው? እንደዚህ ያክል ያደነዛቸው። ሰርጌን በእሱ ነው መደግሰው። ይህን ኡድር ጠብቄ አቫተር ይህን ኡድር ጠብቄ ኦድ ማለት ይኸው የሚሄደው መጠን ብዛት የሚያባዛልን ነው። ይህን ኡድር ጠብቄ በአቫተር ነው ሠርግ የምደግሰው የሚል ጓደኛ ነኝ ልኝ እግዚአብሔር ነው እንደዛ ነው። ካንተ ምሉት እ ምንድን ነው መፍትሄው ብለህ ታስባለህ? እስቲ ካንተ ልስማ፣ ምን ቢደረግ ጥሩ ይመስላል? ሙሉ ለሙሉ ግን ቤቲንግ ቢዘጋ ቨርቹዋል ጌም በተለይ ቢዘጋ እኔ የምሰራቸው ቪዲዮ ላይ ካየኸው ቨርቹዋል ጊም ሙሉ ለሙሉ ይዘጋ ነው የምለው። አማራጭ ከሌለ ኬት አምጠተ ትጫወታለህ? ሳትፈልግ በግድ ትተዋለህ። የቀረው ቀርቶ በቃ ቨርቹዋል ጊም ሙሉ ለሙሉ ቢዘጋ። ሌሎችም እንዳንተው የሚሰሩ ልጆች አሉ፣ ቪዲዮ ወጣው። በቃ ይሄ እኮ የደረሱልኝ ጥሪ ነው። በቃ ባካቸው አግዙኝ ነው እና የሚያግዛቸው ሰው ስለሚፈልጉ ነው እንደዛ ሚሉት ነገሩ። ደግሞ እንደታሰበው በጣም በቁም ነገር እየታየ አይመስለኝም። ስናየው በቃ እንደ ጨዋታ ነው የሚታየው። ኖርማል ነው ተብሎ ነው እየታሰበ ያለው፣ ግን በውስጥ ስንት ህይወት እያናጋ እንዳለው ከአንተ ጓደኛም ከአንተም ከራሱ ከብዙ ሰዎች ማየት ይቻላል። እና አሁን ያው ሱስ ስለሆነ ከጭንቅላት ጋር አንተም እንዳልከው ከጭንቅላት ጋር ከሲስተም ጋር የተያያዘ ነገር ስለሆነ በባለሙያ የሆነ ምክር ያስፈልገዋል ብለን እናስባለን። ስለዚህ እስቲ እዚህ የሳይኮሎጂ ባለሙያ እንጋብዛለን። ወጣት ናት? ቤተል ወንደሰን ትባላለች። እስቲ በዚህ ጉዳይ ላይ እናማክራት። ምንድን ነው ባለሙያዎች የሚሉት ከዚህ መውጣት የሚፈልጉ ወጣቶች ምን ያደርጉ፣ እንዴት ይሁን የሚለውን ከባለሙያ አንጻር ምላሽን እንስማ። አብረን እንቆይ። እንዴት ነሽ? እንኳን ደህና መጣሽ። የሳይኮሎጂ ባለሙያ ቤተል ወንደሰን። ወጣት ባለሙያ ስንጠራ ደስ ይለናል። ለወጣት ለወጣት ሲመክር ማለት ነው። ሰምተሽዋል መቼም፣ ቆይታችን። እስቲ እንግዲህ ከቆይታችን ውስጥ እንደ አጠቃላይ የታዘብሽውን ነገር ንገሪ። የመጀመሪያው እርምጃ እኔ እዚህ ጋር ችግር አለብኝ ማለት ነው፣ ከችግሩ መውጣት ፈልጋለሁ ነው። ብዙ ጊዜ ቁማር ለምሳሌ ቅድም ስለ ጓደኞቹም እያወራ ነበር፣ ሰርጌን እደግስበታለሁ። ቁማር ለአንተ ምንድን ነው በሚባልበት ጊዜ በሱ በኩል ደግሞ ቁማር ለኔ ህይወቴን ያበላሸው ነገር ነው። ለእነሱ ግን ሰርጌን እደቅስበታለሁ ህይወቴን የምለውጠው ነገር ነው። ስለዚህ ከትርጉሙ ከዛ ከቁማር ጋር ካለን ከሪሌሽንሽፕ ጋር ከሱ መሰረት አለው። በዚህኛው ውስጥ ስትረግል እያደረግን አጠገባችን ያለው ሰው ሁሉ እሱን ካረገኛ ለምንም ቢንላለን። ቅድምም እያነሳው ነበር እያሱ አለን እኮ እኔ አስቆመኝ እንጂ ሱሱ አለኝ። በስትክክል እውነት ነው። ይሄንን ማመን ራሱ ትልቅ ነገር ነው። ስለዚህ በጣም የምትፈልገውን ነገር ፊትለፊትህ እየታየ ያ ሰው ይሄ እንደ ጉንቁልልጭ ነው የሚሆነው። እዩት አይነት ነገር ነው። እንዴት እምቢ እንላለን? እንገባበታለን። ስለዚህ ያው ይሄ ትልቅ ተጽዕኖ ይኖረዋል። መውጣት ይቻላል አይቻልም? ይቻላል፣ በደንብ ይቻላል። ዞር ላይሽስ እስቲ ንገሪኝ ነው። በደንብ ይቻላል። ይሄንን ከራሳችንን ፍቃድ በላይ በባለሙያ ድጋፍ ታግዘን መውጣት እንችላለን። አሁን ለምሳሌ ከራሳችን ምን ልናደርግ እንችላለን? እኔ በግሌ ብለን እንኳን ብንነሳ አንድ እንደ እያሱ እኔ ችግር አለብኝ፣ እኔ እዚ ጋር ሱስ ሆኗል፣ ይሄ ነገር መጥፎ ነው፣ እሱ በጣም ከባዱና ትልቁ እርምጃ ነው። ከዛ በላይ ፕራክቲካል የሆኑ ስቴፖች ምን ላደርግ ይችላሉ? ከነዛ ሰዎች ለትንሽ ጊዜ መራቅ ሊሆን ይችላል፣ እነዚህ ዌብሳይቶች ሊሆን ይችላሉ፣ አፕሊኬሽኖች ሊሆን ይችላሉ፣ ብሎክ ማድረግ አድ ብሎከሮች አሉ። እነሱንም ማድረግ ወይም ደግሞ ከዛ አልፎ ስማርትፎን ከሆነ ስማርትፎን ያልሆነ ስልክ መያዝ፣ ኢንተርኔት አክሰሳችንን መቀነስ። ስለዚህ በተቻለ መጠን በቀላሉ የምናገኝበትን መንገድ መገደብ። ከዛ ባለፈ ግን ሪሃብሊቴሽን ሴንተሮች አሉ። በጣም ትክክል ነው። በተለይ አሁን እናንተ ባለሙያዎች የምትሉት ሌላው ነገር ምንድን ነው? አንድ ነገር ለማቆም እሱን ማቆም ብቻ መፍትሄ አይደለም። ያንን ነገር በሆነ ነገር መተካት አለበት። ደስታ የሚያገኝበትን መንገድ መቀየር በሌላ ነገር አደለ? እስቲ እንዴት ነው አሁን ይሄ ነገር የሚሳካው? ዶፕሚን ያለው ነገር አለ አደለ? ዶፕሚን ማለት የሆነ ነገር ስናደርግ ደስታ የሚሰጠን ነገር ሆርሞን ነው አደለ? አይምሯችን፣ ባጭሩ ጎበዝ ልጅ እያለን ነው ያንን ስራ እንድናደረገ። አሁን የሆነ ልጅ ፈተና በደንብ አጥንቶ ፈተናው ሲያልፍ ይደሰታል አደለ? ጎበዝ ሌላ ጊዜም ስታጠና ይሄ ይመጣለው እሱን ነው የሚነግረን። ግን ደግሞ አይምሯችን ምንድን ነው እስካገኘው ድረስ አንዳንዴ ሄልዚ ነው አንሄልዚ ነው ብሎ አይከፍልልንም። ሱስ ግን ያንን የአይምሮ አካላችንን ይበዘብዛል ማለት ነው። ከዛ የፈለግነው አሁን ለምሳሌ ድሮ ፊልም ማየት ከሆነ የሚያስደስተን፣ ከቤተሰብ ጋር መገናኘት ከሆነ የሚያስደስተን ያንን ደስታ በሌላ ነገር አናገኘውም። አይምሯችን ወዴት ይሄዳል? ሁሌ ወደዛ መሄድ ይጀምራል። ምክንያቱም ከዛ ውጪ ደስታ አናገኝማ ለዚህ ነው ከብዙ ሱሶች መውጣት የሚከብደን ሄልዚ የምንለው ለምሳሌ ሰውነት እንቅስቃሴ ሊሆን ይችላል፣ ከጓደኞች ጋር መነጋገር ሊሆን ይችላል፣ መጽሐፍ ማንበብ የተለያዩ ሊሆኑ ይችላል። እን ሄልዚ ደግሞ የምንላቸው ሱሶች ሊሆኑ ይችላሉ። ለጊዜው እፎይታ ይሰጡናል፣ ረጅሙ መንገድ ላይ ግን በጭራሽ እፎይታ የለውም። ስለዚህ እችን ትናንሽ እፎይታዎች እየተከተልን የባሰ ስሜት መዋዣቅ ውስጥ ነው የምንገባው። ስለዚህ ኮፒንግ ሜካኒዝም እንፈጥርለታለን። አሁን በምንጨነቅበት ጊዜ ኦኬ፣ በጣም ፓኒክ ከሆንን ብሪዚንግ ኤክሰርሳይዞች ሊሆን ይችላሉ፣ ወይም ደግሞ ጆርናሊንግ ሊሆን ይችላል፣ የሰውነት እንቅስቃሴ ሊሆን ይችላል። አይምሯችንን ሌላ መንገድ መስጠት ማለት ነው። በዚህ መንገድ ብቻ አይደለም የምናገኘው፣ እዚህ ጋር መንገድ አለ ብለን እያሳየ ነው ነው። ስለዚህ ያንን ደስታ የምናገኝበትን አርቲፊሻሉን ነገር ወይም እኛን የሚጎዳንን ነገር በጤናማው ነገር እንቀይረዋለን ማለት ነው። እያሱ፣ ጥያቄ አለ፣ ለእሷ እንደ ባለሙያ መጠየቅ የምትፈልገው እዚህ ጋር? እንደ እኔ አሁን ይተዋል ሲባል እንዳላችሁት ሞክሬያለሁ፣ ክሮሚ እንደልቺ ምን ብዬ ከጊሴ ብር አጥፍቼ ራሴን ለመገደብ ሞክሬያለሁ። የሚገርም ነገር ግን ሰዓቱ ሲደርስ ይህ አሁን ይሄ የተባለችዋ ሰዓት ስትደርስ ከዛ ሰዓት እንዴት መውጣት እችላለሁ? ምንድነው ጤናማው ነገር? እኔ ስለእኔ ስም የሚያስፈልገኝ ጤናማ ነገር ምንድን ነው የቱ ጋ ነው የሚለውን ነገር መልስ የሚያገኘው በባለሙያ ድጋፍ ነው ማለት ነው። አንዳንዴ ቅድም እንዳልኩት ነው በፍቃዳችን ጀምረን በፍቃዳችን ብቻ የምናቆምበት ነገር አይደለም። ስለዚህ በጣም ብዙ ጥሯል፣ መልካም ነው። በጣም ከኛ ደግሞ ከኛ አቅም በላይ ሲሆን ባለሙያ ድጋፍ መጠየቅ መልካም ነው። አሁን የእሱ ጥረት ከባለሙያ ድጋፍ ጋር አንድ ላይ ሲሄድ ረጅም መንገድ ያስኬደዋል ማለት ነው። በጣም ደስ ይላል። በባለሙያ መታገስ ትፈልጋለህ? እኔ የሚያስቶኝ ከሆነ በጣም እፈልጋለሁ፣ ምንም ችግር የለውም። ምን አይነት እርዳታ ማድረግ ትችላላችሁ? አሁን ለእያሱ ቴራፒ ፕላን አለን፣ ጎል አለን። በየዕለት ተዕለት ትራክ እናደርገዋለን ማለት ነው ይህንን ፕሮግረስ። ስለዚህ መደወል ይችላል። የኛንም አገልግሎት በዚሁ ልክ ማለት ይችላል። አንተም ትደውላለህ፣ እሷም ትደውልልሃለች ምክንያቱም ምናልባት መሄድ ሊከብድህ ይችላል በሚል ነው ቤት ሆኖ በስልክ መርዳት። በአካል የምትፈልግባቸው ሁኔታዎች ደግሞ ይኖራሉ፣ እሱንም እናመቻቻለን። በአካል ሄደህ ቁጭ ብለህ ባለሙያ አግኝተህ የምታወራበት እድል እንዲመቻች እናደርጋለን። አሁን እያሳየህን ያለ ነው ያለኸው መጎዳት ያለውን ችግር ነው፣ በዚህ በቁማር ምክንያት ምን ያህል ሰው ሊጎዳ እንደሚችል ነው ልታሳይ ዜ የመጣኸው። ከዚህ በኋላ በሚቀጥለው ስትመጣ መዳን እንደሚቻል የምታሳይበትን እድል እንፈጥራለን። ቀመርም አለች እነቤተል አሉ ሌሎችም የሳይኮሎጂ ባለሙያዎች ተቋሞች ይህን ነገር ለማገዝ እንደሚፈልጉ እርግጠኛ ነኝ። እኛም እኔም አለው እናግዛለን፣ እንደሚቻል በደንብ በአንተ እናሳያለን። እሺ፣ በጣም አመሰግናለሁ ስለመጣችሁ። ሀያ ሰላሳን እያያችሁ ነው የምትገኙት፣ ዛሬ ከያሱ ከተማና ከቤተል ወንደሰን ጋር ሆነን ስለዚህ ከቅርብ ጊዜ ወዲህ ወደ ሀገራችን መጥቶ የብዙ ወጣቶች ችግር እየሆነ ከመጣው ከቨርቹዋል ጌም ከኦንላይን ቁማር ጋር በተያያዘ ቆይታ አድርገናል። እንግዲህ ዋናው የተሰማው ነገር ከዚህ ችግር መውጣት በደንብ ይቻላል። ወደዚህ ችግር ደግሞ አለመግባት በጣም ትልቁ መፍትሄ ነው። እንዳትገቡ፣ ከገባችሁ ግን መውጣት ይቻላል እና ይህንን ነገር እንድትይዙ እንፈልጋለን ብዙ ወጣቶች እየመጣባቸው ካለው ከገጠማቸው ችግር ከዚህ አይነት ችግር ዛሬ ባናመጣቸውም እየወጡ እንዳሉ እናውቃለን። በዚህ ችግር ውስጥ ያሉ ደግሞ ወጣቶች አረፈደም፣ አሁንም ማቆም ትችላላችሁ የሚለውን ማስተላለፍ ነው የምንፈልገው። ሃያ ሰላሳ ይቀጥላል። አብረን እንቆይ።